ሜሉ የሀናን አባት የሕክምና ወጫቸውን እሷ ልትከፍል ተስማምታ ነበረ። የተስማማችው ገንዘብ ግን በቂ አይደለም ብሎ ዶክተሩ ሲነግራት ከሀኒቾ ጋር ተጣሉ። ሀኒቾን አንቺ ልጅ ቆይ መዝረፍ ነው እንዲያ የያሹ ብላ ፍጥጥ አለች። ባት እርግብም እማዬ ተረጋጊ እንጂ እያለች ታሽቃብጣለች። ሜሉ ምን ተረጋጋሁት ብለሽ ነው እያለ ትላለኝ። ዶክተሩ ግን የእውነት የሀኒቾ አባት ይሄ ሁላ የህክምና ወጪ አስፈልጓቸው ነው ወይስ ዶክተሩ ለራሱ ሊበላ ፈልገው ነው? ብሩ በጣም ነው የጨመረው። ሀኒቾ ደግሞ አባቷ መድኃኒት እየተገዛላቸው የነበረበት ወረቀት እንዳለ አስቀምጦታል። ያንን ወረቀት ለሜሉ ሲያሳያት ሀኒቾ ተቀብላ ወረቀቱን ስታየው አባቷ ያንን መድኃኒት እንዳልወሰደው ነው ያወቀችው። ግን ዶክተሩ ምን ይላታል፣ እንዴ ሀና የእኛ ስም እያጠፋሽ ነው እንዴ ብሎ ይላታል። እኔ ስማችሁን ለማጥፋት ፈልጌ አይደለም ግን ይህንን መድኃኒት እኮ አባዬ አልወሰደም እያለች ከዶክተሩ ጋር ትጨቃጨቃለች። ሜሉ ደግሞ ሀና ላይ ትጮህባታለች። ሜሉ ሀናን ሁለት መቶ ሺ ብር ብለሽ ቃል አስገብተሽኝ እንዴት እንደዚህ ታደርገኛለሽ እያለች እያጮኸችባት ነው። ሀንችውም እትዬ በጣም ይቅርታ እኔ ራሱ ግራ ገብቶኛል። ምንም የማውቀው ነገር የለኝም፣ እያለች ወደ ዶክተሩም ወደ ሜሉም ትመለከታለኝ። ከዛም አንዲቾ እኔ አሁንም ቢሆን ሂሳቡ እዚ ደረጃ እንዴት ሊደርስ እንደቻለ ሊገባኝ አልቻለም አልገባኝም እያለች ስትል፣ ዶክተሩ ደግሞ እንዴ ሀናንች ምን ሆነሻል? እኛን ጥፋተኛ እያደረግሽ ነው ወይ እያለ ወደሱ ያፈጣል። እዚህ ጋር ሜሎ እሷን ትጮህባታለች። ዶክተሩ ደግሞ እኛን ጥፋተኛ አደረግሽ ወይ እያለ ይላታል። ሀንዲቾ እዚህ መሃል ከሁለት በኩል ጦርነት ተከፍቶባታል። በጣም ነው የምታሳዝነው። ሀንዲቾ ብን ብትሆን ዶክተሩን እኔ እናንተን ጥፋተኛ ናችሁ እያልኩኝ አይደለም ግን ሌሊቱ ሙሉ ሳስበው ነው ያደርኩት የአባዬ ወጪ በፍጹም እዚህ ሊደርስ አይችልም እያለች። ሰላም ሰላም፣ ውድና የተከበሯችሁ የቻናሌ ቤተሰቦች እንዴት ናችሁ? ላይ ሰላም ናችሁ? እኔ በጣም ሰላም ነኝ፣ አልሐምዱሊላህ። እንደተለመደ ወደ ቻናሌ በአዲስ ቪዲዮ ተከስቻለሁ። አብራቸው ይቆዩ። ዶክተሩም እንግዲህ መጀመሪያ እሱ ያዘጋጀው ወረቀት ስለነበረ ደረሰኙን ይዣለሁ፣ አስፈላጊም ከሆነ ደረሰኙን ላሳይሽ እችላለሁ ብሎ ደረሰኙን ሜሎ ተቀብላ ቀድማ ታየዋለች። ቀድማ ስታየው ደግሞ ወዲ ሀኒቾ ታፈጥና አንቺ ልጅ ምን ነው ከተፈተሽ በዛ ይኸው የወሰድሻቸው መድኃኒቶች ደረሰኞቹ እዚህ ላይ ነው ያሉት ሁሉም እያለች ትላት አለኝ። ይህንን ስትላት ሀኒቾ አላመነችም እና እና ወረቀቱን ተቀብላ እሷ ስታየው ግን አሁንም ቢሆን ልታመን አልቻለችም። እዛ የተጻፉት መድኃኒቶች ለአባቷ ያልተሰጡ ጭምር ናቸው። የውሸት ደረሰኝ ነው ማለት ነው። እርግብም ሀኒቾን ተሰሪዋታለች። ለአባትሽ የታዘዘውን መድኃኒት እያወጣሽ ስትሸጩ ነበረ ማለት ነው እያለ ትላለኝ። ሜሉም ብትሆን በአንቺ ቤት እኮ ሰው እያታልሽ ነው አለቻት። ሀኒቾ ምንም በማታውቀው እሷም ሆነች አባቷ በማያውቁት ነገር መድኃኒቱ ከየት መጥቶ ነው እዚህ ጋር ደረሰኙ የተጻፈው? የእሷ አባት መድኃኒቱን ካልተጠቀሙት እንዴት ደረሰኙ እዚህ ሊቀመጥ ቻለ? የሚለው ጥያቄ ለዶክተሩ መሆን አለበት። ዶክተሩም ሀኒቾ ደረሰኙ ላይ ያየችው የመድኃኒት ዋጋ እና መድኃኒት መደብር ውስጥ የሚሸጥበት ዋጋ ልዩነት ስላለው እትዬ ይህንን ወረቀት እስኪ እዩት መድኃኒት መደብር በጣም በርካሽ ብር ነው የሚሸጠው እዚህ ደግሞ ወደ አስራ ምናምን ሽብር ይላል እያለች ትላታለይ ሜሉ ግን አሁንም ሀኒቾ እያወራችውን ነገር ምንም ልትቀበላት አልቻለችም አንቺ ልጅ ይህንን ድፍረትሽን ተይ ብዬሻለሁ እያለች ትላታለኝ ሀኒያም እትዬ እኔ እኮ እየዋሸው አይደለም እያለች ነው። እርግብም ደህና ሀናን ጥላቻ ነበረባት ደሞ አሁን ምክንያት አገኘች። የሌባይነ ደረቅ መልሶ ልብ አድርቅ አሉ። የአባትሽን መድኃኒት እየተገዛ የነበረውን እያወጣሽ ስትሸጭ ኖረሽ፣ አሁን ጭራሹንም ደግሞ ዶክተሩን ጥፋተኛ ልታደርጊ ነው እያለች ወደ ሀና ማፍጠጧን ጀምራለች እርግብ። ሀኒቹም እትዬ እኔ እንደዛ አይነት ሰው እንዳልሆንኩኝ እኔን ጠንቀቀው ያውቁኛል፣ እንደእያለይ ስትል፣ ሜሉ ግን አሁንም ቢሆን ፍቃደኛ አይደለችም። ሀና የምትተነፍሳቸውን አንድ ባንድ ተቀባይነት ማድረጓን ትታ ውድቅ አደረገችባት። አላወቅሽኝም ማለት ነዋ ማን እንደሆንኩኝ እያለች ሜሉም ትታ ትሄዳለይ። ሀናም ከኋላ ተከትላ እትዬ እባክዎን ይረጋጉ፣ አንድ ጊዜ ላስረዳዎት እያለይ ብትላትም፣ ሜሉ ግን በጣም ተበሳጭታ በቃሽ በቃሻል፣ ብላ ትታት ሄደች። ዶክተሩና እርግብ ምዘው በቆሙበት ቀሩ። ሀንቾም ሜሉን ተከትላ ወጣች። ሜሉ ወደ ቤቷ ስትሄድ የእሳት ጎርሳ እሳት ለብሳ ነበረና እየተናደደች ወደ መኝታ ክላሷ በምትገባበት ሰዓት ልጇ ሰላም ተከትላ ትገባለች። እማዬ ምንድነው የተፈጠረው? ምን ሆነች ነው ብላ ስትላት ሜሉ እባክሽ ልጄ ተይኝ። ዘንድሮ እንደሆነ መጫወቻ ሆኛለሁ፣ እያለች ለልጇ ትነግራታለች። ሰላምም ምንድነው የተፈጠረው እያለች ትጠይቃታለች። አሁንም ሚሉ እስኪ ተይኝ ባክሽን ልጄ ተይኝ ትላለች። እኔማ የሆንሽውን ነገር ሳትነግሪኝ ልተውሻ አልችልም አለች አሰላም። ሰላም ጭቅጭቋ ሲበዛባት ሜላትም እናንተ ናችሁ ለነገሩ ያስደፈራችሁኝ እያለ ትላታለች። ሰላም ግራ ተጋብታ ደሞኛ ምን አድርገን እያለ ስትላት የማንንም ልቅምቅም እያመጣችሁ አሁን አዘረፋችሁኝ አለቻት። ሰላም አሁንም ግራ ተጋብታለች። ቆይ ስለማን ነው እያወራሽ ያለሽ ሹማዬ ብላ ጠይቃታለች። ሜሉም ሀና ስለምትባለው ሌባኗ ብላ ስትላት፣ ሰላም ድንግጥ ብላ ምን ሀና ትላታለች። አዎ ሀና ስሟን ቄስ ይጥረውና ደግሞ ስሟን ጠራሁት እያለች ትላለች። ሰላም በሰማችሁ ነገር በጣም ድንግጣለች። ልታምንም አልቻለችም። ምክንያቱም እሷ የምታውቃት ሀና በጣም ጨዋና ንጹህ ጎበዝ የሆነች ጀግና የሆነች ቆንጅዬ የሆነች በጣም ሰው የምትወድ ጠንቃቃ ሀናን ነው። እንደዚህ አይነት ሌባ የሚለውን ቃል ስትሰማ በጣም ነው የደነገጠችው። ሜሉም ሰላም ምንም ስላልገባት ቆይማ ሀና ደግሞ ምን አድርጋሽ ነው እያለ ስትላት ዘረፈችኝ በቁሜ ዘረፈችኝ እያልኩ ሸኮ ነው አይገባሽም እንዴ ብላ ትላታለኝ። ማለት መቼ ነው የዘረፈችሽ ስትል፣ ምንድን ነው? ምን ሆንሽ? ለእሷ ጥበቃ ልትቆሚላት ነው ወይ ብላ ትጠይቃታለች። አሁንም ሰላም ሜሉም መቼ መቼ እንዴ ዘረፈች ስለማላውቅ እሷ ናት የዘረፈችኝ፣ ስለዚህ ለምን እሷን እራሷ ናት ትጠይቂያትን ብላ ትመልስላታለኝ። ሰላም ይህንን ስትሰማ እንዴ እማዬ ዛሬ ግን ምን ሆነሽ ነው? ለምንድ ነው እንደዚህ አይነት ነገር የምታወሪው? ወያሌ ትላታለች። ምክንያቱም ሰላም በጣም ግራ አጋብቷታል። የሰማችውን ነገር ማመን አቅቷታል። ሰላም ወዝግብግብ ብላለች። እማዬ ቆይ ዛሬ ምንድን ነው እያወራሽ ያለሽው? ስትላት ለነገሩ እናንተ ያህና ነገር እንደማይሆንላችሁ አውቃለሁ ትላለች ሜሉ እንደውም በቃ ውጭልኝ ተከላሴ ብላ ስትላት፣ ሰላምም የተፈጠረውን ነገር በደንብ አስረጅኝና እኔም ልወቅ ብላ በድጋሚ ጥያቄ ታቀርብላታለች። ሜሉ ሰላምን ተመኝታ ክላሷ ውጭልኝ እያለ ብትጮህባትም፣ ሰላም ግን እንደማየ ምን ሆነሽ ነው? ምንድነው የተፈጠረው? ዛሬ እያበድሽ ነው ወይ ብላ ትላታለች። ሜሉ አንችና ምላሴ እያላችሁ ሁልጊዜም ጊዜም ቢሆን አንቺ የራስሽን ጥፋት ወደ እኛ ላይ ነው የምትለጥፊው ትላት አለች። ሰላም ይህንን ስትላት ደግሞ ሜሉ የበለጠ ተበሳጨች። አሁን ውጭልኝ ውጭልኝ፣ በቃ እያለች ስትላት ሰላምም እና ታዲያ ምን ያስጨሁሻል? ይወጣልሻላ ትላትና ቀጥታ ተመኝታ ክላሷ ሰላም ወታላት ሄደች። ሜሉም ተበሳጭታለች፣ ብድግ ቁጭ እያለች ወይኔ ሜላት ይቺ የማትረባ ልጅ መጫወቻ ያደረገችኝ ወይ! እያሌ ለብቻዋ እያወራ ትገኛለች። አሁን እዚህ ጋር ማነው ጥፋተኛ? ዶክተሩ ወይንስ ሀና? እናንተ ምን ትላላችሁ?